አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ሰላም ጤና ይስጥልን፣ ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ መስከረም 21 2018፣ በፈረንጆች ኦክቶበር 1 2025፣ ዕለታዊና ወቅታዊ የምንዛሬ ዋጋ በጥቁር ገበያ ጨምሯል። የ17 ሀገራትን መረጃ ወደ እናንተ ይዘናል። እንዲሁም ከባንኮች መካከል የኢትዮጵያ ንግድ ባንክና ሌላም የግል ባንክ መረጃን የሰባት ሀገራት ጨምሯል ወይስ ቀንሷል የሚሉትን በዚህ ቪዲዮ ወደ እናንተ ይዘንላችሁ ቀርበናል። ሁላችሁም ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በዛሬው ዕለት በዚህ ሰዓት ረፋዱን የአሜሪካ ዶላርን፣ የካናዳ ዶላርን፣ የስዊስ ፍራንክን፣ ዩሮን፣ የኳታር ሪያልን የሳውዲ ሪያልን፣ የዱባይ ድርሃምን፣ ፓውንድ ስተርሊን፣ የኩዌት ዲናርን፣ የአውስትራሊያ ዶላር፣ የባህሬን ዲናር፣ የጆርዳን ዲናር፣ የኦማር ሪያል፣ የስዊድን ክሮን፣ የእስራኤል ሽቅልን በዚህ ሰዓት ጨምሯል ወይስ ቀንሷል የሚሉትን እንግዲህ ብዙዎቻችሁ የኳታር ሪያል መረጃን እንግዲህ እኛ አፈላልገን ነው ወደ እናንተ አድማጭ ተመልካቾቻችን የምናደርሰው። ታዲያ በዚህ ሰዓት ባገኘሁት መረጃ መሰረት የኳታር ሪያልን በማስቀደም የሌሎች ሀገራትን በተከታታይ ወደ እናንተ አደርሳለሁ። በዛሬ ዕለት አንድ የኳታር ሪያልን ስንመለከት 43 ብር ከ90 ሳንቲም ሲመነዘር 100 የኳታር ሪያል 4390 የኢትዮጵያ ብር ሲመነዘር እየዋለ እንደሚገኝ ከተለያዩ የመረጃ ምንጮች ላይ ለማወቅ ችለናል ማለት ነው። በዚህ አጋጣሚ ኳታርና አካባቢው የምትገኙ የቻላ ለቤተሰቦች እናንተስ በስንት ልካችኋል? የሚለውን ለኮመንት አስቀምጡልን እያልን ወደ አሜሪካ ዶላር እናምራ። በዛሬው ዕለትም አንድ የአሜሪካ ዶላርን ስንመለከት 167 ብር 50 ሳንቲም ሲመነዘር 100 የአሜሪካ ዶላር 16750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ዕለት አንድ የካናዳ ዶላር 121 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ዕለት 1 ስዊስ ፍራንክ 210 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 21 ሺህ ከ20 ሳንቲም ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ ዕለት አንድ ዩሮን ስንመለከት 193 ብር ከ93 ሳንቲም ሲመነዘር 100 ዩሮ 19393 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬ ዕለትም አንድ የሳውድ ሪያልን ስንመለከት 44 ብር ከ50 ሳንቲም ሲመነዘር 100 የሳውድ ሪያል 4450 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ዕለት አንድ የኩዌት ዲናር 549 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 54910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬ ዕለት አንድ የዱባይ ድርሃም 45 ብር ከ92 ሳንቲም ሲመነዘር 100 የዱባይ ደርሃም 4592 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬ ሁለትም አንድ የባህሬን ዲናር 443 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 44380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው እለት አንድ ፓውንድ ስተርሊ 225 ብር ከ29 ሳንቲም ሲመነዘር፣ 100 ፓውንድ ስተርሊ 22529 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው እለት አንድ የጆርዳን ዲናር 234 ብር ከ45 ሳንቲም ሲመነዘር 100 የጆርዳን ዲናር 23445 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 109 ብር ከ92 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10992 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 433 ብር ከ39 ሳንቲም ሲመነዘር 100 የኦማር ሪያል 43339 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ79 ሳንቲም ሲመነዘር አንድ መቶ የቻይና ዩዋን 2279 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 48 ብር ከ80 ሳንቲም ሲመነዘር፣ አንድ መቶ የእስራኤል ሽቅል 4880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ በዛሬው ዕለት የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 139 ብር ከ64 ሳንቲም ገዝቶ 142 ብር ከ44 ሳንቲም እየሸጠ ይገኛል። በዚሁ አጋጣሚ ከየትኛውም የዓለም ጫፍ እስከ ጫፍ ሆናችሁ ገንዘብን በኢትዮጵያ ንግድ ባንክ በኩል ስትልኩ ዳጎስ ያለ ከ ከአስር ብር በላይ እንግዲህ ጭማሪ እንደሚያደርግ እና ይፋ ማድረጉን ከዚህ በፊትም ነግር ያለው ያ ሁኔታ እንዳለ በዚህ ሰዓትም ቀጥሏል ማለት ነው። ሌላው ፓውንድ ስተርሊን 183 ብር ከ63 ሳንቲም ገዝቶ 187 ብር ከ31 ሳንቲም እየሸጠ ይገኛል። የሮን 163 ብር ከ40 ሳንቲም ገዝቶ 166 ብር ከ67 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 171 ብር ከ84 ሳንቲም ገዝቶ 175 ብር ከ27 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 448 ብር ከ82 ሳንቲም ገዝቶ 457 ብር ከ8 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኢምሬት የዱባይ ድርሃምን ስንመለከት ሰላሳ ስምንት ብር ከ02 ሳንቲም ገዝቶ ሰላሳ ስምንት ብር ከ79 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 37 ብር ከ23 ሳንቲም ገዝቶ 37 ብር ከ98 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 19 ብር ከ21 ሳንቲም ገዝቶ 19 ብር ከ59 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመኑ ይህን ይመስላል ማለት ነው። ሌላው በተመሳሳይ መልኩ ሩሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 158 ብር ከ25 ሳንቲም ገዝቶ 161 ብር ከ41 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 205 ብር ከ7 ሳንቲም ገዝቶ 209 ብር ከ87 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 180 ብር ከ50 ሳንቲም ገዝቶ 184 ብር ከ11 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 41 ብር 55 ሳንቲም ገዝቶ 42 ብር 38 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 40 ብር 65 ሳንቲም ገዝቶ 41 ብር 46 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 21 ብር 75 ሳንቲም ገዝቶ 21 22 ብር 18 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 190 ብር 5 ሳንቲም ገዝቶ 194 ብር 31 ሳንቲም እየሸጠ እንደሚገኝ የሩካ ፎሌክስ ዕለታዊ ምንዛሬ ዋጋ ተመኒን ይመስላል፣ ማለት ነው ለዛሬ የአግስጋ ያስኩላችሁ መረጃን ይመስላል። ቪዲዮን ላይክ ላይክ ሸር ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራሕመቱላህ።